በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁና የተከበራችሁ የቅዱሳን ዝክር ተከታታዮች ሁላችሁም በያላችሁበት ፍጹም በሆነው በጌታችን በመድኃኒታችን በኢየሱስ ክርስቶስ ሰላምታ ሰላም ልላችሁ እወዳለሁ። ከእድሜያችን ይህንን ቀን ሰዓት፣ ደቂቃ ለሰጠን ለአማኑኤል ክብር ምስጋና ይድረሰው አትለይምና እናቱ እናታችን እመብዙሃን ለስም አጠራሯ ክብር ምስጋና ይድረሳት። እንኳን ለጻድቁ አባታችን ወራዊ ክብረ መዋል መታሰቢያ በሰላም በጤና አደረሰን። ከዚህ በመቀጠል እንደ እግዚአብሔር በጎ ፍቃድ ስንክሳር ገድሉን እንደማደርስ፣ አሁን ደግሞ የቅዱሳኑን መልካቸውን ለብቻ እያወጣሁ እየላኩላችሁ ነው። የዚህ ቻናል አዲስ ለሆናችሁ ሰዎች ሰብስክራይብ ያደረጋችሁ አገልግሎቱን አፋጥኑልኝ። ቤተሰብ ለሆናችሁ ደግሞ ሼር እና ላይክ በማድረግ አገልግሎቱን ከቀደመ ይልቅ እንድታፋጥኑ ሁላችሁም በጻድቁ እስትንፋሰ ክርስቶስ ስም እለምናችኋለሁ ማለት ነው። ሰላም ናሆ ወጠንኩ እንሆ፣ በብዙ ትጋት ፈቃድ የመልክህን ሰላም ጀመርኩ ከቅያሜና ከበቀል የራክ ጻድቁ አቡነ እስትንፋሰ ክርስቶስ ሆይ የምስጋናህን ቀለም በላዬ ላይ አርከፍክፍብኝ መልካም ነገርን እናገርና እፈጽም ዘንድ። ሰላም ለዝክረ ስምከ ጣሙ እንደ ማር ወለራ ለሚሆን ለጻድቁ ገብረ መንፈስ ቅዱስም ልክ እንደ ስሙ ሞገስ ለሆኖ ስም አጠራር ሰላምታ ይገባል። የሁሉ ቅዱሳን አባት የሆንክ መምህር ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ የመልክህን ምስክሮች በመለያውና በአቅሙ ጠቢባን ያማሩ ዘንድ ወይም ይቅሰሙ ዘንድ በልቤ ሰሌዳ ላይ አድርግልኝ። ሰላም ለዝክረ ስምከ የመሬትን ልብስ እንደ ተጐናጸፈ እንደ ቀደሙ አባቶች ስም ዘወትር ለሚመሰገን ስም አጠራር ሰላምታ ይገባል። ለስጋ ችግር መስቀል ማረፊያው የሆንክ ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ በሰማዕታት በተጻፉበት እንዲሁ እረፍትን በሚያደርጉበት ቦታ ስሜን ጻፍልኝ። ሰላም ለሥዕርተ ርዕስከ ወለርዕስከ የነውር ቅባትን ላልተቀባው የራስ ፀጉር አከፋፈለ አጎናጎኑ መልካም ለሆነ ራስም ሰላምታ ይገባል። ለጠላት ዲያብሎስ የማትሸነፍ አሸናፊ ጻድቁ ቅዱስ አቡነ እስትንፋሰ ክርስቶሶይ በገዳምና በደብር ያሉ መነኮሳት ከፍ ከፍ ያልክ የከበርከ አባታችን እያሉ ይጠሩሃልና። ሰላም ለገጽከ ገጽከ ወለ ቀራንብቲከ ሞገስን ለተቀባ ለተመላ ፊት ምኝታን ለናቁ ሽፋሽፍቶችህም ቅንድቦችህም ሰላምታ ይገባል። ችግርን በደልን የማታውቅ ባለጸጋ የሆንክ የሆን ከጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ አዳኝ የሆነች ሃይማኖት የጥርጥር ተራራን አፍርሰ የተራቆጡትን ልብስን አልብሳቸው። ሰላም ለአይንቲከ ወለ አእዛኒከም መልካቸው እይታቸው ኮኮብ ለሚመስል ዐይኖችህ ድንቅን የሚሆን ምስጋና ለሰሙ ጆሮችህም ይገባል። የሕዝብ እስራኤል ባለሟል የሚሆን ሙሴ የተባልክ ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ እንዳንተ ያለ የዋህ እርግብን የሚመስል አባት አዋቂም ቢሆን ጥበብም ቢሆን የለም፣ አይገኝም። ሰላም ለመላቲሂከ ወለአእናፊከ። እንማን ላፈሰሱ ጉንጮች የቅዱሳንን ዜና ብስራት ለተመሉ አፍንጮችም ሰላምታ ይገባል። ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ የመደነቅን ቅባት የተቀባ ስጋ ሳለው ይህን አደርጋለው። መጽሐፍት ሕግህን እንደሠራው ያለ ኀጢአት ያለ በደል ሀያ አራት ጊዜ ነው። ሰላም ለከን አፍሪከ ከድንግል ማርያም በስጋ ሰው ሆኖ ለእኛ ሲል የታመመ የክርስቶስ እክለ በረከት ለቀመሰ አፍህና ለከንፈሮችህም ሰላምታ ይገባል። መናኙ ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ ለነገ ሳትል የመርገም ቦታ የተባለች በጌባል ምድር በረከትህ በቆመ በደረሰ ጊዜ መራራ የነበረውን የእንጨት ፍሬ እያጣፈጠ ሆኖ ተገኘ። ሰላም ላፉከ ወይንና ጠጅን ላልቀመሰ እንዲሁ ለሆድ ተስማሚ ከሚሆኑ ከሥጋና ቅብ ለተከለከለ አፍ ሰላምታ ይገባል። የቀሲስ ሱራፊ ወዳጅ የምትሆን የምስጋናን መስዋዕት የምትሰዋ ጻድቁ ቅዱስ አወነ እስትንፋሰ ክርስቶስ ሆይ፣ ካልብኝ ርኩሰት ታነጻይ ዘንድ በጉጠት በቅዱስ መሰዊያህ አቅምሰኝ። ሰላም ለአስናኒከ እንደ ወተት ለነጡ ጥርሶች እና ለጌታ የምስጋናን ወርቅ ላቀረበ ልሳን ሰላምታ ይገባል። ከሁሉ ችግርን የምታውቅ የምታቀል ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ መምህር ሃይማኖት፣ ህዝቡን ይገስጻል፣ ያስተምራል፣ ለሰነፎች ጥበብን ያስተምራል። ሰላም ለልሳነከ የህግ ክርስቶስ መጽሐፍትን ማንበብንና ጸሎትንም ባበዛ ባዘወተረ ጊዜ እንደ አፎተ ሰገባ ለሚመዘዘው ልሳን ሰላምታ ይገባል። ጻድቁ ቅዱስ አቡነ ስትንፋሰ ክርስቶስ ሆይ ከመቤታችን በታች መመኪያ መማፀኛን ሁነን በስጋ ሳለ እንዴት እንደ መላእክት ምትጋትን ገንዘብ አደረክ። ዳግመኛም እንዴት ከኤልያስ ንጽህናን ተማርኸ። ሰላም ለቃልከ በሐዲስ ወይም ቅዱስ ቁርባን መሠዋ ፊት ለምስጋና ለቅዳሴ የምትቆም በምትቆም ጊዜ እንደ መለከት ለሚሰማው ቃል ሰላምታ ይገባል። ምግባሩ የሚወደድ ካህን የተባሃልክ ጻድቅ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ፣ ህብስት ፍሱት የሚሆን ሕፃን እስከመሆን ተለወጠ እኮነ በዚያን ጊዜ የተሰበሰቡት በአይን እስኪያዩት ድረስ ሰላም ለቃልከ ወለእስትንፋስከ የንግግሩ ድምፅ ለተወደደ ቃል የታመመን ሰው ለሚፈውሰው መልካም እስትንፋስህም ሰላምታ ይገባል። የእጽዋትና የሳሮ ሁሉ ልምላሜ የምትሆን ዝናም ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ይ የፀጋህን ታንኳ ወይም መርከብ እኔን እኛን ሁላችን ደካማውን ከሚያሰጠም ከኀጢአት ባህሪ ባህር አሻግረን። ሰላም ለጉርኤከ በኋላ በገነት ውሃ የራስ እንዲሆን በውሃ ጥም ለደረቀ ጉሮሮ ሰላምታ ይገባል። ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ አባቴ ሆይ በቃልህ ንግግር ሦስት ጊዜ አመሰግንሃለሁ፣ አባት ልጁን ይባርክ ዘንድ ይገባዋልና። ሰላም ለጉርኤከ ወክሳድከ ጸሎት ወይም መጠጡ ለሚሆን ጉሬ የእይታው ውበቱ መልክ ያማረ ለሆነ ትከሻህም ሰላምታ ይገባል። የተመረጡ ቅዱሳን የተመረጥክ ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ ችግረኞች ከሞት በኋላ በንስሐ እሳት ተቃጠሉ፣ አስቀድሞ ከደዌያቸው በጸጋህ ድነዋል። ሰላም ለመት ከፍትከ ወለዘባንከ የሰማይን አገር የሚገዛ የክርስቶስን መስቀል ቀንበር ለተሸከመ ጀርባህና ትከሻ ጫንቃ ሰላምታ ይገባል። የክርስቶስ ብርሃን የተባልክ ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ የታወረ ልቦናዬን አብራ፣ የእውነት ቃልህን መንፈሳዊ ነገርን ንገረኝ። ዳግመኛ ሌላውን ሚስት ልብ እንዳደርግ አድርገኝ። ሰላም ለእንግዳ አከ ወለ ሕጽንከም የረቂቅ ጥበብ መገኛ ለሚሆን ደረት የጸጋና የጽድቅ ነዶን ክምር ላነገበ ጉያሃም ሰላምታ ይገባል። የእስራኤል ነገድ ምግብ ወይም በረከት የሆንክ ጻድቁ አቡነ እስትንፋሰ ክርስቶስ ሆይ ስሜን ሰማያዊት በምትሆንም መጻፊያ በወርቅና በብር አምዶች ላይ ጻፍልኝ። ሰላም ለአእዳዊከ ወለመዛርዒከ መስቀልን ለሚጨብጡ እጆች፣ በኃይል የተነሱ ጠላቶቻችን አጋንንትን ላሸነፉት ክንዶችም ሰላምታ ይገባል። ከትዕቢት ሥራ እክል የተከለከልክ ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ ጌታ በግርማ መንግሥቱ በመጣ ጊዜ በጸሎትህ ጠብቀን፣ ከጥፋትም ሰውረን። ሰላም ለኵርናእከ ወለእመትከ። ከረጅም ክንድ አጠገብ ለሚገኘው ክርንህ ለንጹሕ መዳፍህም ሰላምታ ይገባል። በቀልን የማታውቅ የዋህ ጻድቅ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ ከዚያ ከሚያስፈራው የፍርድ ሰዓት በፊት የእውነት መጽሐፍ አስተምረኝ። እንዳንተ ያለ ትጉ ሰው የለምና። ሰላም ለአጻቢኢከ ወለአጽፋሪከ አዲስ ቅዱስ ወንጌል ለጻፈ ላስተማሩ ጣቶች ከዓለም ልብስ ለተራቆቱ ጥፍሮችህም ሰላምታ ይገባል። በነፍስ ያልሞት ክሕያው ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ በባህርና በየብስ ላሉ ወገኖችህ ኢየሱስ ክርስቶስ በረዴቱ ይጠብቃችሁ በላቸው። ሰላም ለገቦከ ወለከርስከ በአልጋ ላይ ላላረፈ ወገብህ የቅድስት ስላሴን ህብስት ለጠገበ ከርስህም ሰላምታ ይገባል። ከርስህም ሰላምታ ይገባል። ይሕያው ፈጣሪ ልቦና የተባልክ ዳዊት ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ በጦርህ ጸሎት አይላፍን ኀጣውን የምትገድል የምታጠፋነ ከአንተ በታች የጌታና የጋይ ሕዝቦች ሰገዱ እጅ ነሱ። ሰላም ለልብከ ወለኩልያቲከ ንጹሕ ለሆነው ልብህና ክፋትን ለተውክ ኩልያትህ ሰላምታ ይገባል። ክፉ ለሆነው መልካምን የምታደርግ ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ፣ ነፍሴ ከሥጋዬ በምትለይ ጊዜ ልጄ ሆይ እኔ አለሁልህና አትፍራ በለኝ። ሰላም ለሕሊናከ ወለ አማውቲከ መጽሐፍን ማንበብን ለለመደ ሕሊናህ በመስቀል እሳት ለነደደ አማዑትህም ሰላምታ ይገባል። ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ ስለ ዓለም ስትል መጋደል የበዛ ነው ዳንኤል ሃይማኖት ባዕድን ገዛ አናብስት ወይ ኀጣውን ከበታቹም አሰገደም። ሰላም ለነዋይ ውስጥከ ወለ ህንብርተከ ለነዋይ ውስጥ ለህንብርተከ ለጭንህና ለአቋያጽህ ሰላምታ ይገባል። የክርስቶስን ቤት የሰራ ጴጥሮስ የተባል ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ ጠፍተው እንደ ሞቱ እንደ ሌሎች ህዝቦች በከንቱ አጥፋኝ ዘንድ ወደ ፈጣሪ ለምንልኝ ሰላም ለአብራኪከ ወለ አእጋሪከ ስግደትን ለለመዱ ጉልበቶች፣ ለድንግል ማርያምና ለልጇ ክብር ለሚፋጠኑ እግሮችም ሰላምታ ይገባል። ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ያይቆብ ሆይ እነ ይሁዳ ለልጆች ከመምህር እንግዳ ቃል በጽዮን አደባባይ የንፋቄ ጥርጥር መጽሐፍን ሰምተው አልተማሩም። ሰላም ለሰኮናከ ወለመከይድከ የገል ሩጫን በጀመሩበት ቦታ ስፍራ የሆነ የመስቀል ጫማን ላጠለቁ መረገጫና ተረከዝ ሰላምታ ይገባል። ደመና ሃይማኖትን የተሸፈንክ ሰማይ እስትንፋስ ክርስቶስ ሆይ ከሰማያዊቷ መንገድ ላይ ያለማስታጎል ጠብቀኝ፣ የሳጥናኤል ሰይጣን ጦር እንዳይነድፈኝ። ሰላም ለአጽብኢከ ከእግሮች ለተገኙት ጣቶችህ ነጫጭ ከሚሆኑት ጥፍሮችህ ጋር ሰላምታ ይገባል። እስትንፋሰ ክርስቶስ ሆይ፣ በሰማያዊት ሀገር ዘመናቸው በክብር ከፈጸሙ አምላክህ ለምንልኝ። ሰላም ለቆምከ ወለመልክእከ ያማረ የሚሆን ክርስቶስን በአካለ ሥጋን ደም ከሚመሳሰለው መልክህና ለቆምህም ሰላምታ ይገባል። ከቂምና ከበቀል የራክ እስትንፋሰ ክርስቶስ ሆይ የሕይወትዋ ጸሎትህና ዝናም ረድኤት ዛፍ የምትሆን ነፍሴን እንደ አበባም ያጠጣትም ሰላም ለጻዓተ ነፍስከ ወለበደነ ሥጋከ ኀዲስ የሆነ ዓለምን ለመለየት የታደለው የነፍስ መለየትና ከነፍስ ከተለየ በኋላ ምኡዝ መልካም መዓዛ ላለው በደነ ሥጋ ሰላምታ ይገባል። የዮሐንስ ወገን የምትሆን ታዲዮስ እስትንፋሰ ክርስቶስ ሆይ ሩጫቸው መፋጠናቸው እንደ ረቂቅ ነፋስ ከሆነላቸው ክቡር ንጉሥ ጌታ መላይክት ጋር በሰማያት አመሰገንኩህ። ሰላም ለግንዘተ ሥጋከ ወለ መቃብሪከ በመላይክት ልብስ ብርሃን ለተከናወነው ግንዘተ ሥጋ የደጋጎች አባቶች መቃብርህ ለሆነ መቃብርህም ሰላምታ ይገባል። ይኸው መንፈስ ቅዱስ አገልጋይ የሆንክ ወይን እስትንፋሰ ክርስቶስ ሆይ የንጉሥ ይሁዳና የካህኑ የሌዊ ነገድ በጎዘናቸውና ጥምን በማጣታቸው ጊዜ የሕይወት ውሃን አጠጡሁም። ሰላም ተንሳኤከ በጌታ ምጽአት ጊዜ ቅዱስ ወንጌልን ለመስማት ትቆም ዘንድ ለተገባ ተንሳኤ ሰላምታ ይገባል። የኤርትራን ማዕበል በደል የገሰጽ ሙሴ እስትንፋሰ ክርስቶስ ሆይ በጠብና በክርክር ጊዜ የረዴት ክንፍ ድንግል ማርያም በላይ ትረፍ፣ አሜን። ሰላም ለእርገትከ የመዊአቲ አይን ያላየውና ነፍሱም ያላሰበው መንግሥተ ሰማያትን ከአንተ ጋር በመሆን ያመሰግኑ ለልጅ ከኢያሱና ከገል ከምፈልጉ ሁሉ ጋር ቶርስ ዘንድ ለተገባው እርገተ ሰላምታ ይገባል። የአይላፍ አባት የምትሆን እስትንፋሰ ክርስቶስ ወይ አንተ በነዚያ ሁሉ ዘንድ አለህም። ሰላም፣ ስብሐት ለእግዚአብሔር። እያንዳንዷን የመልክህን ምስጋና እጽፍ ዘንድ ላነሳሳይ ለእግዚአብሔር ምስጋና ይገባል። ፈጽሞ ብዙ ለሚሆኑ ፍጡራን መካከል እኔ በልቤ በምበድል ስሆን እስትንፋሰ ክርስቶስ ሆይ ለምንልን ለጌታ ምሕረት ልማዱ ነውና። ሰላም ለልደቱ በአንድነት ሀገር ይመን ስለሚባሉት ለቅድስት ቦታውና ለልደቱ ሰላምታ ይገባል። እስትንፋሰ ክርስቶስ ሆይ እኔን ከማ ብራኑ ከማህበሯ አይለየኝ ዘንድ የተጻፈ አይደለምን? ሰላም ለፍልሰተ ሥጋ ከ ወደ ደብረ አስቄ ቀርሜሎስ ላረፈው ቅዱስ ፍልሰተ ሥጋ ሰላምታ ይገባል። የአስጋጅ ጶሊስ መምህር እስትንፋሰ ክርስቶስ ሆይ የነፍስና የሥጋ ጠላቶቻችን አጋንንትን ንፋስ አፈርን እንደሚበትን በተናቸው የእርሻ ባለ ጸጋ የሚሆን ሀብታም ባለሟል የበረሃ ሎሊዎቹን ሰርክ ካልከፈላቸው አፍረት ይሆንበታልና። እስትንፋሰ ክርስቶስ ሆይ በመጽሐፍ ዳግም ክፍል ውስጥ ለመጻተኛ ምንደኛ ደሞዙን ክፍያውን አታዘጊበት የሚለውን አስበ የበረከትን ስጦታ አድለን። የአቡነ እስትንፋሰ ክርስቶስ አምላክ ሆይ እኔን አገልጋይ እንደካማውንና እዚህ የተሰበሰብነውን ሕዝበ ክርስቲያን ሁሉ ከመከራ ሥጋ ከመከራ ነፍስ ሰውረን፣ ይቅር በለን ስና ነቢ የጎደለውን የነጠበውን ባፈ መላእክት አሟልቶ ዚያድ ይቀበል እንደ ቸርነቱ ነው እንጂ እንደ እኛ ኃጢአት ብዛት አይሆን። አንድነቱንን ቅዱስ የሆነውን ገናን የሆነውን የእግዚአብሔርን ስም እንጠራ። አባታችን ሆይ በሰማይ ትምትኖ ስም ይቀደስ፣ መንግስት ትምጣ፣ ፍቃደ በሰማይ እንደሆነች እንዲሁም በምድር ቱን የለትንጀራችን እስጥን ዛሬ፣ በደላችን ይቅር በለን እኛ የሚበደል ነው ይቅር እንደምንል ቤት ወደ ፈተና ታግባን ከክፉ ሁሉ አድንን እንጂ መንግስት ያንተናትና ኃይል ክብር ምስጋና ለዘላለም አሜን። መቤታችን ቅድስ ድንግል ማርያም ወ በመላኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር ናቶ ሰላምታ ላንቺ ይገባሻል። ሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ደስ ይበልሽ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘለዓለሙ አሜን። ውድና የተወደዳችሁ የቅዱሳን ዝክር ተከታታዮች ሁላችሁም በያላችሁበት ፍጹም በሆኑ በጌታችን በመድኃኒታችን በኢየሱስ ክርስቶስ ሰላምታ ሰላም እያልኳችሁ ይህን ድምፅ የምትሰሙ የምትከታተሉ በሙሉ ከዚህ ቀደም ሁሌም እንደምናደረገው ሸር በማድረግ ላይክ በማድረግ አገልግሎቱን አፋጥኑ። ቤተሰብ ያልሆናችሁ እባካችሁን ቤተሰብ በመሆን ደግሞ ከዩትዩብ እንግዲህ ቁጥራችን ከፍ እንድንል ለማድረግ ይረዳን ዘንድ እንግዲህ ሁላችሁም ይህን በማድረግ ትተባበሩን ዘንድ በስላሴ ስም እንጠይቃችኋለን። ቪዲዮን ጀምራችሁ አትተው ጨርሱ ለማለት እንወዳለን። እናመሰግናለን።